አቶ ድንቁ በጣም ሼ ብልጦ ነው እኮ አንቺ ቅመሽውና ከዛ በኋላ እኔ ቀምሳለሁ ሰው አላምን ማለ ያ ማለት ከዚህ በፊት ሀሴትን በመጠጥ ተመርዛ እንደሞተች ያው ፖሊስ አይደል መረጃዋለሁ ይሄ ነገር ያው አሳልፎ ላለመስጠት ጥቅማ ጥቅም ይዞታል ማለት ነው ስለዚህ ዛሬ አልማዝ ተበልተሻል ማለት ነው ገና ተበላሽ ልትገዲው ነበረ እሱ ደግሞ ነቃ ማለት ነው ኦ ማይ ጉድነስ አውነቃ የሆነ ሙጢ ነገር ነው፣ አልጠጠመልኩ። ያው በጥሩ አይን ስለማያይሽ ነው። ወንጀለኛ እንደመሆንሽ ስለሚያውቅ ነው። እየጠረጠረሽ መጀመር ቀመሽ ያለሽ ምን ይሻልሻል? ጋሽ ድንቁ ዛሬ ጥሩ አድርጋል። ግን አንተን ብትሞት እኔ ደስ ላይ ነበረ ማለት ነው። ምክንያቱም እዛ ቤት ህይወት ሁሉም በቃ ልታጨልም ማለት ነው። ሌላው ደግሞ ያው ልዕልቲ በህይወት አለች የለች አላቀም። ክሎሮክስ ጠጥታለች ማለት ነው። ያም ደግሞ በዴፍ ወይም ደግሞ በዳዊት መክኛት ማለት ነው። ዳዊት ፍቅር ምናምን አይዞው ምሱ መገኛ ያዘው እና ያው ዛሬ እሷ ደግሞ ስታለቅ ስራ ሰው ደስ ትላለች። ያው አንዳንድ ሰው ሲያለቅ ስራ ሰው ደግሞ ስትነፋረቅ፣ አቤት መንፋረቅ፣ አቤት መንፋረቅ። ትዕግስቱን ስጠኛለን። አልማዝ ተጨንቃለች። ምንም ቢሆን ልጅ አይደለችም። ያው ተጨንቃለች፣ ምን ሆነችብኝ? ሌላ ደግሞ ዳዊት ዛሬ አልማዝ አገኛት ሲያፈላልግ የነበረው ያው አጋጣሚ ሲያየት ያው በጀዋሉ ነው እኮ የሚያቃድም እኮ በአካል አያውቃትም። ፎቶን ያው በስልኩ ይዞ ማለት ነው። ከዛ ሲያየት ድንግጥ ጠለ እሷ አላየችውም። ባለፈው ታስታውሳላችሁ መንገድ ላይ ተገጣጥመው ነበረ እና እሷ ወደኋላ በላይ የሆነ እንትን ነገር አሳለፈችው ማለት ነው እሱ ግን አለፈ፣ አላያትም። እሷ ነበረች ያየችው ያን ቀን ማለት ነው። የሆነ ዛፍ ነገር ነበረ እዚ የሆነ ጥላ ነገር፣ እዛ ውስጥ ሽጉጥ ብላ እሱ ሲያልፍ እየተረገመ ደግሞ ስትል ወጣች ማለት ነው። ዛሬ ደግሞ እሱን ነው ያገኛት፣ እሷ ደግሞ አላገኘችው ማለት ነው። ስለዚህ ሲያያት በቃ ደነገጠ። ከዛ ስልኩ ደግሞ አወጣና ካለው ፎቶ ለማመሳሰል ሞከረ። ከዛ ድንገጠ ብቃቺ ሰፈር ነች፣ ቀልቤ ነግሮ ነበር። ሌላ ደግሞ ያው ሉሊት ነበረ። ከዚህ በኋላ ከሉሊት የሚጠላ ይመስለኛል። ምክንያቱም ያው የመጀመሪያ ሲፈልጋት ነበረው በህይወቱ በጣም ህይወቱ ለመጥፋት ወይም ደግሞ ምስቅልቅል ለመውጣቱ ምክንያት የሆነች ሴት አግኝ ልታዳምጠ አልፈለገችም ሉሊት እሷም ደግሞ ለልዕልቲ ጋር ለማየት ቸኮላ ነበረ። ልዕልቲ ያው እንግዲህ ዳዊት አልቀበለም ብሎኛል። እኔ እንደዚህ አይነት ነገር አልፈልግም፣ ደግሞ አንዳንቺ ደግሞ አልወድሽም አላት ቃል በቃል እንቅጭንቅጭው እነዚህ ነው። አልወድሽም እንዴ ለምን ማንከራተት ነው ይሄ? ደግሞ ፖሊስ ተብዬው እኔ በዚህ ነገር አንድ ነገር ማለት ፈልጋለሁ። ፖሊስ ተብዬው ማለት ድራማም ሊሆን ይችላል ግን በድራማም እንደዚህ አይነት ስነምግባር ጥሩ አይደለም። እውነት ነው የሚኖልችም። ምክንያቱም የያዘው የፖሊስ ካራክተር ነው የተሰጠውም ያ ስለሆነ ማለት ነው። ስለዚህ ፖሊስ በዚህ ደንብ ዋርዶ በግድ ሴት ልጅን ለመዝለፍ ወይም ደግሞ በግድ የራሱ ማድረግ መንገድ እስከ መሄድ መከልከል ድረስ የግድ ከኔ ጋር ወይም ደግሞ ውርኝ፣ እንደዚህ አይነት ወጣ ያለ ነው እና ምንም ከስርዓቱ ጋር እየሄደ አይደለም። ይሄ ጥሩ ፖሊሶች እንዳሉ ሁሉ አንዳንዶች ደግሞ አሉ። ስለዚህ በአንዳንዶቹ ምክንያት ሁሉም እንትን ማለት አይቻልም። ስለዚህ ይሄ እዛውዬ ያው የፖሊሱ እንትን እያበላሸ ነው ማለት ነው። ስነ መግባር ነው። ስለዚህ የሴት ልጅ በዚህ ያክል ክብር ከሌለ ሎሌቷን በግድ ሰሞኑ ሁሉም እያያችሁ ነውና በግድ ሴትን እንትን ለማለት የሚሞግድ ሰው ነውና ምንም አልተመቸኝም። እውነት ነገር በዚህ ምንም የሚያስተላልፉ ትምህርት የለም ማለት ነው። ስለዚህ ፖሊስ ብቻ ስለሆነ ሴትን ማስገደድ ሴቱን ያለ ፍላጎቷን እሱ ማድረግ ኦር ያለ ፍላጎቷን እሷን ማዋራት ወይም ደግሞ እሱን ማዋራት እንዳለባት እጇን ጠምዝዞ በግድ ማቆም ተግባቢ አይደለም እና ወይም ደግሞ ምንድን ነው አግባብ አይደለም። ይህ ከስነ እንትን ያፈነገጠ ነው ማለት ነው። የአንዳንድ ፖሊሶች እንድነግርኳችሁ የእነሱ ስለምን ወር ያለፋል። ስለዚህ ይህ ነገር ምንም ያስተላልፍ ነገር የለም ሞር እንትን ከማበላሸት ውጪ ማለት ነው። ፖሊስ የሴት ልጅ ክብር ያው ሊኖረው ይገባል። ሴት ብቻ ሳይሆን ፖሊስ ህዝብ አገልጋይ ነው። ስለዚህ በተለይ ደግሞ ሴት ስትሆን እሱ ፖሊስ ስለሆነ አስፈራርቶ ያልፈለገችው ነገር ማድረግ የለበትም ማለት ነው። ኦኬ። ስለዚህ የድንቁ ጉዳይ ምንም አልተመቸኝም። ድንቁዬ ተው፣ ካልሆነ መወገድ አለብህ ማለት ነው። ካሌብ ደግሞ የኖረ ኖረ እና አሁን በአስራ አንደኛው ሰዓት ነቅቷል። እንግዲህ ዳዊት ሰሞኑ ደብድቦታል፣ ያው ደስ ይላል። አንዳንዴም መምረቅ አቀጽሎ አይደለም። ሁሌም በግነ በግነህ ስንለው ስንለው ፍየል ሆኖ መጣ ማለት ነው። ማን ካሌብ፣ ብቃቱ እንትኑ አሳይተዋል። ስለዚህ በዚሁ ቀጥል፣ ጎበዝ ማለት ነው። አልመዝ የምታይዝበት ቀን ናፈቀኝ። እናያለን። ሰላማችሁ ይብዛባይ ባይ